እኔ ግን አንድ ጥያቄ እጠይቃለሁ። ፋኖ መች ነው በአሸባሪነት የሚፈረጅልን? እና ምን እያሉን አሁን ፋኖ ሽብርተኛ እንበለው የሚል ሀሳብ ቀርቧል። የአሸባሪ በአሸባሪነት መፈረጃ መስፈርቱ ጥቅም አይደለም። አሸባሪ የሚያስ ብለውን ተግባር ፈጽሞ መገኘቱ ከሕግና ስርዓት መከበር አንጻር ነው ፋኖ አሸባሪ ተብሎ ይጠራ የሚል ጥያቄ ያቀረብ ነው እንጂ ምን ትርፍ፣ ምን ጥቅም ከብልጽግና ጥቅም አንጻር አይደለም። ለምንድን ነው ፓርላማው ለፋኖ ሲሆን እጁን ያወጣል ወይ ምን አይላል? ለሸኔ ሲሆን እጁን እንዳወጣው ለህወሓት ሲሆን እጁን እንዳወጣ ያወጣል። ብልጽግና እንደውም ጠቅላይ ሚኒስትር አብይ አሕመድ እና አስተዳደራቸው በጣም ታግሷል። ይሄ እንዳይሆን መንግስት ታግሷል፣ ተደራጅሯል፣ አሁንም እየታገሰ ነው። እየጠየቅን ያለ ነው እኛንን ወደፊትም እንጠይቃለን። ጥያቄው ምክንያታዊ ስለሆነ ማለት ፋኖ በኤክስፖርት ስታንዳርድ ደረጃ ለመሸጥ የተዘጋጀ አሸባሪ ነው። አሸባሪ ብቻ አይደለም ዋጠው። ኤክስፖርት ስታንዳርድ አሸባሪ ነው። ስታሊን በነገራችን ላይ እንዲህ እንትን ቢል አይፈረድበት። ምክንያቱም የሱም ሴል ነው የሚቆረጠው፣ የእሱም መረብ ነው የሚቆረጠው፣ የእሱም መጠቀሚያዎች ናቸው የሚቆረጡት። ቀላል አይደለችም። እነሱ የሚፈልጉት ማለት ነው ፋኖ እንደ ነፃነት ታጋይ እየተቆጠረ ክልሉን እንዲያደቅላቸው። አንድ ዓላማ አንድ አቋም፣ አንድ የመግባባት ስነ ልቦና የሌላችሁ ሰዎች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 በራሳችን ቋንቋ በራሳችን መንገድ እንመለከታለን። ዮሃንስ ኮርነርን ላይክ ሼር ሰብስክራይብ አርጋችሁ ብትጀምሩ የበለጠ እንድንሰፋ የበለጠ እንድንተልቅ ያግዘናል። እና እሱ እንድታደርጉልን ጠይቄ ነው የምጀምረው። ዛሬ በቆይታችን ሻዕቢያና ህወሓቶች የሚፈሩት ጉዳይ፣ በጣም የሚፈሩት ጉዳይ፣ ፋኖን ተከትሎ የሚፈሩት ጉዳይ፣ እንዲሁም ስታሊንን አሳብደነዋል ብለን የተወሰኑ ጉዳዮችን የምንነጋገርና የምንመለከት ነው የሚሆነው የአሸባሪዎቻችንን ጉዳይ እንበረብራለን። ላይክ ሰብስክራይብ አድርጋችሁ እንድትጀምሩ ጠይቄ ነው የምጀምረው። እንግዲህ እንደምታውቁት የኢትዮጵያ ፖለቲካ አስቂኝ ነው፣ አስቂኝ ነው ማለት አስቂኝ ነው። ሁሌ ነው የምለው ይህን ነገር፣ በጣም ኮሜዲ ነው፣ ለኮሜዲ ይቀርባል። ከእንትንነቱ ይልቅ ኮሜዲ ኮሜዲ አውርተው ነው ትራጀዲ የሚፈጥሩት እንጂ ችግሩ እሱ ነው እንጂ እንደው የሳቅን ብንቀመጥ ጥሩ ነበር። ግን ኮሜዲያቸው መጨረሻ ላይ ትራጀዲ ይወልዳል እና ከሰሞኑ አንድ ጉዳይ አንስተን ነበረ። የፋኖ በአሸባሪነት መፈረጅ በፋኖም አሸባሪነት መፈረጅ ላይ እና እሱን ተከትሎ አንድ አለ የስባት ነጋን ትንባይ አስመራ ምናምን ተመላላሽ፣ እና እሱ ምን አለ ስሙት። እና ምን እያሉን አሁን፣ ፋኖ ሽብርተኛ እንበለው የሚል ሐሳብ ቀርቧል። ሽብርተኛ ቢባልና ባይባል ምን ልዩነት አመጣለው? ወሳኙ ጥያቄ ብልጽግና ምን ያተርፋል? በጣም ነው እንዴ የሚከነክን? በጣም ነው እንዴ? ዮሐንስ በመጀመሪያ እኔ ይሄንን ጥያቄ መታረም ያለበት የመጀመሪያው ነገር መንግስት አላነሳም። መንግስት አይደለም ያነሳው እኔ ሌላ ቦታ ሚዲያ ላይም አልሰማው። እኛ ነው ያነሳ ነው፣ እዚህ ሚዲያ ላይ እኔና እናንተ ያነሳ ነው ይመስለኛል፣ ባልተሳሳት። ሌላ ቦታ ከተነሳ አታረማለሁ፣ ግን እኔ እስከማውቀው ድረስ መንግስት ይህን ጥያቄ አላነሳም ያነሳ ነውም እኛ ነን። የመረጃ መዛባት አትፍጠር። መንግስት ፋኖ በአሸባሪነት ይፈረጅ ምናምን የሚል ሀሳብ አላነሳም። ያነሳ ነው እኛ ነን፣ ጥያቄን ያቀረብ ነው። ይሄ ጥያቄያችን ደግሞ ምክንያታዊ ነው። በምክንያት አስደግፈን ያቀረብ ነው። ካሰውሳችሁ እንዲሽ ብለን ነበር የጠየቅነው። እኔ ግን አንድ ጥያቄ እጠይቃሉ፣ ፋኖ መቼ ነው በአሸባሪነት የሚፈረጅልን? እጠይቃሉ። ከዚህ በላይ ምን እስኪያደርግ ነው የሚጠበቀው? ይዘርፋል፣ ነዋሪ ወጥቶ መግባት አይችልም። ተማሪ ከትምህርት ቤት ያስቀራል፣ ጤና ተቋማት ያፈርሳል፣ ቤተክርስቲያን ውስጥ ሰው ሄዶ አይቀደስም፣ መስጊድ ሰው በሰላም ገብቶ ሶላቱን አያደርስም። እንዲህ ብለን ነበር የጠየቅነው፣ የታችሁታል። እና በምክንያት ነው፣ በምክንያት ነው። እና አሁን እዚህ ጋር ስታሊን ምንም ነገር እየው እንትን እንዳላለው የምታውቁት ብልጽግና የሚያገኘው ጥቅም ምንድን ነው ይላል። ሲጀመር ፋኖን በአሸባሪነት መፈረጅ እኮ ባለ ሁለት አሃዝ የኢኮኖሚ እድገት የሚያስመዘግብ ጉዳይ አይደለም። አሸባሪ እያሉ መጥራት ባለ ሁለት አሃዝ የኢኮኖሚ እድገት የሚያስገኝ ወይ የቡና ኤክስፖርት ምናምን አይደለም። በጥቅም የምትለካው የአሸባሪ በአሸባሪነት መፈረጃ መስፈርቱ ጥቅም አይደለም። አሸባሪ የሚያስብለውን ተግባር ፈጽሞ መገኘቱ ነው። ፋኖ ደግሞ እሱን አድርጓል። ከትርፍ ምናምን አንጻር አይደለም፣ ከህግና ስርዓት መከበር አንጻር ነው። ፋኖ አሸባሪ ተብሎ ይጠራ የሚል ጥያቄ ያቀረበ ነው እንጂ ምን ትርፍ ምን ጥቅም፣ ከብልጽግና ጥቅም አንጻር አይደለም የተሰላው፣ ከሀገር ሰላምና ደህንነት አንጻር ነው። በእርግጥ የሱ አስተማሪዎች የአብዮታዊ ዲሞክራሲ ምናምን መምህሮቹ የማሌኒታዊ የሳ የማርክሲስታዊ ሌኒኒስታዊ ሳቤ በጥብጦ አጠጪዎቹ አሸባሪ የሚፈርጁት ከግል ጥቅማቸው ነበር። ለምሳሌ የእሱ አለቆች ግንቦት ሰባትን አሸባሪ ብለው ሲፈርጁ ግንቦት ሰባት ልክ እንደ ፋኖ ሀገር ውስጥ ጤና ጣቢያ የጦር ካምፕ አላደረገም፣ መንገድ አላፈረሰም፣ ህፃናትን አላገተም፣ መምህራንና ሀገር ሽማግሌዎችን አላንበረከከም። እነዚህን ሁሉ ነገሮች ሀገር አላተራመሰም፣ አልበጠበጠም። ሀገር ውስጥ ገብቶ መከላከያ ሰራዊት ላይ የተኩሳለ ብሎ ጥይትና ባሩድ አልመዘዘም። ግን ባንታለቆች አሸባሪ ተብሎ ተፈርጇል ማለት ነው። ለምን ተፈረጀ? ሀገር ውስጥ ያለውን ሴል ለመቁረጥ ግንቦት ሰባትን በአሸባሪነት መፈረጇ፣ ወያኔም እንድታረጋ አረጋት። ሀገር ውስጥ ከግንቦት ሰባት ጋር ይገናኛሉ ብላ የምታስባቸውን ሰዎች በቁጥጥር ስር እንድታረግ አገዛት። ህጓ ያን ታለቆች ያንን ነበር የሚያደርጉት። ያን ታለቆች ተሯሩጠው ነው አሸባሪ የሚሉት ብልጽግና። እንደውም ጠቅላይ ሚኒስትር አብይ አህመድ እና አስተዳደራቸው በጣም ታግሷል። አሁንም እኮ የፌድሪ መንግስት ፋኖ አሸባሪ ብል ጥያቄ አላነሳም። እኛ ነው ያነሳነው፣ እዚ እኔና ናንተ ነው ያነሳነ። ደጋግመን ነው የምናነሳው፣ ምክንያቱም ጥያቄው ምክንያታዊ ስለሆነ ምክንያታዊ ስለሆነ። ለምንድን ነው ፓርላማው ለፋኖ ሲሆን እጁን ያወጣል ወይ ምን አይላል? ለሸኔ ሲሆን እጁን እንዳወጣው፣ ለህወሓት ሲሆን እጁን እንዳወጣው ያወጣል። ምክንያቱም እየፈጠመ ያለው ጉዳይ ነው። እኔ ለምን እኔ አንዳንዴ ለፋኖ ለጃውሳው ሲሆን ለስለስ ለማለት ምትሞክሯት ልታመቻመቿት የምትሞክሯት ነገር አለች። እሱ ነገር አያዋጣም። እሱ ነገር አያስኬድም። በነገራችን ምንም አያስኬድም። በቃ አሸባሪ ነው አሸባሪ ነው። በፕሮፖጋንዳ ምናምን ነው ሸብረክ ለማድረግ እየተሞከረ ያለው። ሌላ ሰው በፕሮፖጋንዳ ሸብረክ ይበል፣ ፓርላማው ግን ሸብረክ ማለት የለበትም ይሄንን ኃይል አሸባሪ ብሎ መጥራቱ በሚዲያ በምናምን በምናምን በሌሎች ቦታ ያሰረጋቸውን ሴሎች ከመምታት ረገድ ከማርገብ ረገድ በጣም በጣም ወሳኝ ሚና ይኖረዋል። ለምሳሌ ሚዲያ ላይ ስለ ፋኖ ስትዘግብ አሸባሪው ፋኖ ብለ ትዘግባል። ተራ የምትመስል ትንሽ የምትመስል ግን ኢምፓክቷ ትልቅ የሆነች ጉዳይ ፋኖ በኤክስፖርት ስታንዳርድ ደረጃ ለመሸጥ የተዘጋጀ አሸባሪ ነው። አሸባሪ ብቻ አይደለም ዋጠው፣ ኤክስፖርት ስታንዳርድ አሸባሪ ነው ዋት ወይንን እንዲህ ሚያንዘረዝራቸው ሚያንዘፈዝፋቸው በነገራችን ላይ ፋኖ ለሻቢያም ለህዋትም ለግብፅም በምንድን ነው ይባለው? ይሄ በህጋዊነት ስም የሚጠቀሙበት አሸባሪያቸው ላይ አሸባሪ ተብሎ ያልተጠራ አሸባሪያቸውን ያሸብሩበታል፣ ግንኙነታቸውን ስለሚቆርጥ በሁለት ቢላ የሚበሉ እዛም እዚህ መርገጥ ለሚያምራቸው ሰዎች ጎራ እንዲለዩ የሚያደርግ ልክ እንደነ ምግበይ ያሉ ከፋኖ ጋር እንሰራለን ምናምን ለሚሉ አካላት ከአሸባሪ ጋር የሰራህ ነው ብሎ በህግ ማዕቀፍ ለመጠየቅ የሚረዳም ጭምር ነው ይሄ ጉዳይ። ለዛ ነው ፋኖ አሸባሪ መባል አለበት የምንል። ስታሊን በነገራችን ላይ እንዲህ እንትን ቢል አይፈረድበት። ምክንያቱም የሱም ሴን ነው የሚቆረጠው የሱም መረብ ነው የሚቆረጠው የሱም መጠቀሚያዎች ናቸው የሚቆረጡት። ቀላል አይደለችም ቀላል አይደለችም። ለሌላው ሲሆን የሰራ ለአንተ መላላኪያ ሲሆን የማይሰራ ህግ የለም። ይህ ሳይሆን በሰላም ወደ ክብ ጠረጴዛ ና ነው። ምን ጥቅም አለ ይላል። ለይ ከምን አንጻር ከፖለቲካ ጥቅም ብቻ አንጻር የምናወራው ነው ይመስል ከሀገር ጥቅም አንጻር ነው። እና ደሞ ሚስሊ አታድርግ፣ መረጃ አታዛባ። መንግስት እንደዛ አላለም። ቅድም እንዳልኩት ነው። እኛ ነን ነው እዚህ ነው ያላ ሚዲያ ላይ ተነስቶ ግን አላቅም። ቅድም እንዳልኩት አሁንም አስምሩልኝ። ግን አሁን መንግስት እሱን ጥያቄ አንሳ፣ ፓርላማው ወደ ስራ ሲመለስ ፋኖን በአሸባሪነት ይፈርጅ እያለን እየጠየቅን ነው። እኛ ዋነኛው ነገር እሱ ነው። እየሰማው አንዴ ከማንም ጋር ቢሆን ዝግጁ ነን እያለ እኮ ጋልቡኝ እያለን ነው። ጋልቡኝ እያለን ለመጋለብ ዝግጁ ነው። እንዲረፍድ አንፈልግም። ነገ ይሄ ኃይል ቦኮ ሃራምን አልሲሲን አልሸባብን ስቦ መጥቶ ችግር ራይ ወጥ ብን እርግጠኞች አይደለንም። ስለዚህ ይሄው ነው እንግዲህ፣ ምን ይፈጽም ከዚህ በላይ? ይሄ ቡድን የምሬን እኮ ነው፣ ምን ያድርግ? ምን እስኪ ሰራ ነው የሚጠበቀው? የሰሩት ፕሮፖጋንዳ ጆሮ አሽቶ የሰሩት ጩኸትና ጫጫታ እንትን ብሎ ነው። ሰሞኑን አይቀጡ ቅጣት መቀጣጣቸውን እነዚህም ያስታውቃሉ፣ ፊታቸው ያስታውቃል። መደንገጥ ብቻ አይደለም ተርበት ብተዋል። ገና ይወጣላችኋል። ለጌታቸው ረዳም ጨዋታ አለች እዛ ላይ በርከት ከት ያለ እንትን ያመጣል። እነሱ የሚፈልጉት ማለት ነው ፋኖ እንደ ነፃነት ታጋይ እየተቆጠረ ክልሉን እንዲያደቅላቸው፣ አማራ ክልልን ለማንኮታኮት የያዙትን የክፍለ ዘመን እቅድ እንዲፈጽምላቸው ነው የሚጠቀሙበት። አያስኬድም። አይሆንም እንደዛ አይሆንም አይቀጠልም፣ ሊቀጠልም አይችልም። አሸባሪ ነው፣ አሸባሪ ነው እንዴ፣ አላየውም እንደ እነ ጀነራል ያኛው ሰውዬ እንደው የሚገርሙ ሰው ናቸው። አሁን እሳቸው አሁን ምን ይባላሉ? እስኪ አሁን እንደው ምን ይባላሉ? አሁን ሻዕቢያን እንትን ከነካችሁ ለሻዕቢያ ተዳርበን እንዋጋለን ይሉ አሉ። የጉድ አገር የጉድ አገር። ባንዳን ባንዳ፣ አሸባሪን አሸባሪ፣ ዱርዬን ዱርዬ፣ ሆዳምን ሆዳም፣ አካፋን አካፋ አለቀ ብለን እንጠራለን ብለን እየጠራንም እንቀጥላለን፣ ብለን ያንን እየጠራንም እንቀጥላለን። ሌላ ጉዳይ አይደለም። ሌላው የዚህ ቡድን አሸባሪ ተብሎ መጠራት ቅድም እንዳልኳችሁ ያለ ሆኖ በምንድን ነው ስሙ በሰላማዊ ታጋይነት ስም እስክርቢቶ ይዘው ወረቀት ይዘው ቃታ የያዘውን የሚያመጣውን መንገድ ለመጥረግ የሚዳዳቸው በየሚዲያው እየወጡ ይህንን ቡድን እንደ ነፃነት ታጋይ ለመሳል የሚሞክሩ ሰዎችንም አደብ ያስገዛል። ሁሏም እጇን ተሰበስባለች። ሁሏም እጇን ተሰበስባለች። እና ነፍሴ፣ ሁሉም ነገር ከጥቅም አንጻር አይለካም። ከሀገር ሰላምና እና ደህንነት አንጻር ነው የሚለካው ከፓርቲ ጥቅም ሁሉንም ነገር ከፓርቲና ከሴራ ከራሱ ጥቅም ጋር ብቻ የሚለካው የእናንተ እንትን ነው። ሰሞኑ ለነገሩ ጌታቸው ረዳ የሚባል ሰናፍጭ ሲያስነጥሳችሁ ሲያስነጥሳችሁ ሲያስነጥሳችሁ ነበራል። ታሳዝኑኛላችሁ። በነገራችን ላይ መለስ ዜናዊ በልኩ ሰፍቶት የሄደው አብዮታዊ ዲሞክራሲ ከሱ ሞት በኋላ ሰፍቷችሁ ስተንከላወሱ አብይ አሕመድ አሊ የሚባሉ ዶክተር ጠቅላይ ሚኒስትር ብቃሉና መደመር በሚባል መቀስ በልካችሁ አጠበቡላችሁ፣ በልካችሁ ሰፉላችሁ። በልካችሁ የሰፉትን ሐሳብ ደግሞ እንደሚያሸንፍ አሳዩአችሁ። የመደመር አሸናፊነት ደግሞ እንዳያችሁት ጌታቸው ረዳ ሲያነሳውም ሰማችሁ፣ አልተዋጠላችሁም። እናንተም የምትፈልጉት ጌታቸው ረዳ ጌቶቻችሁን እንዲረዳ ነው። ግን አይሆንም፣ አልሆንም፣ አልተሳካም። አጠብበላችሁ፣ በልካችሁ ሰፋው። አሁን እያስነጠሳችሁ ነው፣ አይነው። ሰናፍጭ ብቻውን አይበላም፣ ማጣፈጫ ነው። እናንተ ደግሞ ብቻውን በላችሁት። ገና ያስነጥሳል፣ ገና ይወጣላል ገና ያወጣል። እነኚህ ሰዎች ስለገዟቸው ሰዎች ነው እንደዚህ ሁን አሸባሪ እንዳይባሉብን ይባላሉ ይባሉ እያልን ደጋግመን ነው የምጠይቀው። ነገ አልፋታም። ይሄን ጥያቄ ሁሌ ይጠይቃል ሁሌ ነው የምጠይቀው ሁልጊዜ ይጠይቃል። እንደዚህ እያልኩ መጠየቅ ነው በቃ። ካለ መጠየቅ ደጃዝማችነት ይቀራል። ዝም ብዬ ጠይቃሉ። አንተ መረጃ አታዛባ። ግን ይደብራል መረጃ ማዛባ ጥሩ ረጃት፣ ህዝብ አታታል። አይ አይ፣ ይገርሙ ሰዎች። አንድ አላማ፣ አንድ አቋም፣ አንድ የመግባባት ስነ ልቦና የሌላችሁ ሰዎች የጠቅላይ ሚኒስትር አብይ አሕመድ መውረድ ላይ ብቻ ነው ትኩረታችሁ። ከዛስ? በሽግግር መንግስት ጨዋታ የችግግር ጉዞ ልታረዝሙልን ነው? ሀገር ልታደቁ ነው? እንዳልኳችሁ እነኚህ እንተባበራለን ከማንም ጋር ተባብረን ምናምን የሚሉ አካላቶች አራት ኪሎ በር ላይ አምጥተ ብጥላቸው አይደለም እንተባበራለን ከሚሉት ላይ ዛሬ አብሮኛለሁ ወንድሜ ከሚሉት ጋር ይተኳኮሳሉ። አንተ ግባ እኔ ልግባ፣ አንተ ገባ አንተ ትገባለህ ይገዳዳሉ፣ ዘበሩ ላይ አራት ኪሎ ጋር። ከዛስ ሀገር ለአሞራ ያስበሉ ሀገር ለጭልፊት ሊሰጡ ከዚህ በላይ አሸባሪነት አለ እንዴ? ከዚህ በላይ ወንበዴ ወመቴነት አለ እንዴ? የለምኩ የለም። ወደዳችሁም ጠላችሁም ግን ኢትዮጵያ እየተራመደች ትቀጥላለች። ትቀጥላለች ከየትም እስከ የትም ልማቷን እያጸናች፣ ከየትም እስከ የትም ሰላሟን እያቆመች ትቀጥላለች። እንዴት እያረጋችሁ እንደምትረግቡ ታያላችሁ። አሁን ጀሰሞኑ አለ አለ ያው እንዳልኩት የአስር ሚሊዮን ዶላር እንትናት እሷም ትረግባለች። እየረገበ እየረገበ እየረገበ ሁሉም ነገር እየረገበ ይቀጥላል። ከመርገብ እና ከመርገብ ውጭ ምርጫ ማማራጭም ስለሌለ ማለት ነው። እና በጣም ይሄ አትንዘርዘሩ ለማለት ነው፣ አይዟችሁ ለማለት ነው። ምንድና አሸባሪ ተብሎ መፈረጃ አለበት። አሁንም ምን ጥያቄ ጠይቃለሁ እኔ ወደፊትም ጠይቃለሁ፣ አሁንም ጠይቅ ያለው ወደፊትም እንጠይቃለን። እኔ እና ቤተሰቦቼ እዚህ ያለ ነው፣ እናንተ አብረን እንጠይቃለን ምክንያቱም ያሟላል ብለን ስለምናምን ኤክስፖርት ስታንዳርድ ባንዳ ስለሆነ ማለት ነው። ከዛ በመለስ ያለው ጉዳይ ምንም እንትን ያለው ጉዳይ አይደለም። አይዟችሁልኝ አይዟችሁልኝ ነው የምንለው። በቃ ህጋዊ መጠቀሚያቸው ስለተነካ ህጋዊ መገልገያቸው እንዲነካባቸው ስለማይፈልጉ ቀድሞ መተው ወይ ወይ ወይ ወይ ጭራሽ እንትን አደረገው እኮ መንግስት እኮ የሚሰራው ብልጽግና እኮ የሚሰራው አሸባሪ ለመቀነስ ነው እንዳይኖርበት ነው። ቢፈርሽ ሮጦም ጠራችሁ እኮ ይቻል ነበር፣ ግን እንደው እድል ለመስጠት